እንትኑ እንዴት እንደምታምሩ ነገራት። ማሻ በጣም ምታምሩ ነስ እንኳን ለወንዶች አላህ እኮ አራት የፈቀደላቸው ምክንያት ነው። ይሄኛው ይሄቺ ይሄኛው አይናቸው እንትን የአይናቸው ስጋ የተሰራው ከሽጥ ወይ ከዚህ አካባቢ ይመስለኛል። የነሱ ያው ደስ ባይልም ዛሬ የተሰጠኝ ርዕስ እኔ ስለፍች ነማይረው ሶሻል ሚዲያው በጣም አርቲፊሻል ነገር ነው ያለው። ይሄኛው ደግሞ ጀነሬሽን እየወሰደው ያለው ሪል እውነት እውነታ አድርጎ እየወሰደው ብዙ ግራ መጋባት እንትን ይኖራቸዋል። ይሄ የጊልቲ ስሜት ያላቸው ልጆች በእኔ ምክንያት የሆነ እናትና አባት የተለያዩት አይነት እንደዛ አይነት ስሜት ያላቸው ናቸው። ተገቢውን ፍቅር የሚያገኙ ልጆች አይደሉም። እኛ በቃ ሴት ስታገባ ቁጭ ነው የሚል ሁሉ ነገራችን አለ። በቃ ስተብል

ሌሎች ነገሮች፣ ሀሳቦች ሲመጡላችሁ ቶሎላችሁ ወደ ወደ ልክ መሬት ሲወርድ ነው እናንተ ምንይገዋችሁ፣ እየተሻሻለን የሚሄደው ማለት ነው። ያው ደስ ባይልም ዛሬ የተሰጠኝ ርዕስ እኔ ስለ ፍቺ ነው የማውራው የምውልበት ስለሆነ ማለት ነው። ግን አሁን ከማፈታት ደግሞ ወደ ማጋባት ለመሄድ ይሄን ቃል ተብሎናል። ዛሬ ነግራችሁ አብሮሱ እ ፍቺ ፍርድ ቤት ሰው ስለ ፍቺ ነው ብዙ አስር ኬዞች በአንድ ሳምንት አስር ኬዝ ቢመጣ ከዛ ውስጥ ሰባቱ የባልና ሚስት ኬዝ ነው። እና እንትኑ በጣም ማለት ብዙ ነው ቁጥሩ የሆነ የሚያስደነግጥ ምናምን ነው። እንግዲህ ጋብቻ ደግሞ ተመርቀን የማንወጣበት የእድሜ ልክ ትምህርት ቤት ነው ስል አንዳንዶች ላይ እስር ቤት ነው ያሉ፣ ግን ትምህርት ቤት ነው ብዬ ነው የማስበው። እንደ ጊዜው ሁኔታ እንንቀጠልበት ማለት ነው። እንግዲህ ይህንን ግንኙነት ፕሮፐርሊ ማኔጅ ማድረግ ያስፈልጋል ያ ደግሞ በእውቀት የተመሰረተ ሲሆን የአማረና ጦር ይሆናል ፍቺ ያው ዲፋይን ማድረግ አያስፈልግም ሰዎች በተዳራብረው ይኖራሉ በማያስማማቸው ነገር ሲኖር ደግሞ የሚለያዩበት መንገድ ማለት ነው ያው በህጉ በግልጽ የተቀመጠ ነገር አለ በርካታ ምክንያቶች አሉ ለፍቺ የሚሆኑ አንድ ጽሁፍ ሳለም አርባ አንድ ምክንያቶች ነበሩት እንደየሰው እንደ ሃይማኖቱ እንደ ከባቢያዊ ሁኔታው ይለያያል ነው ብዙ ጊዜ ለምሳሌ የሚነሱት ለምን፣ አለመተማመን አንዱ ነው። እንደኛ ደግሞ እንደ ሙስሊሙ ማህበረሰብ በጣም የሚገጥመን ደቱሪ አክቲቪቲያችን የሆነው ደግሞ የግል እና የጋራ ንብረት ማሸሽ ማለት ነው። በሴቶቹ አይፈጸሙም ችግር የልቦ ስለሆነ ብዙ፣ አልፎ አልፎ ግን አለ በጣም ማለት ድንበር የሚያልፉ ሴቶች እንዳለ አይቻልም ማለት ነው። ግን በብዛት ደሞ በወንዶቹ ይደረጋል። በቤተሰብ ለምሳሌ በባልና ሚስት ንብረት፣ በእናት በአባት በጓደኛ በሌሎች በሰራተኞች ምናምን ሆኖ እንዲህ አይነት ለትዳር ላለመግባቱ አንድ ምክንያት ይሆናል ማለት ነው። እንግዲህ ሌላው ደግሞ የቤት ውስጥ ጥቃት ነው። የቤት ውስጥ ጥቃት ድብ ማለት ሰባ ፐርሰንት የቤት ውስጥ ጥቃት ይፈጸማል። ጥናቶች የሚያሳዩት ያንን ነው። ሴቶች አካላዊ፣ ስነልቦናዊ፣ ኢኮኖሚያዊ ጥቃት ይደርስባቸዋል። በቅርብ በባሎች ማለት ነው። እዛው የቤተሰብ አካል በሆኑ ሌላው ያው የአማት አምራት ጉዳይ በሶስተኛች ጣልቃ ገብነት ማለት ነው። የባል እህት የአማቶች ምናምን እሱን ቢሆን ማኔጀብል ነው። እኔ ብዙዎቹን ስናያቸው የእውቀት አጥሮን ወይም ደግሞ ነገሩን ቀድመን ባለመረዳታችን በእድሜ ምክንያት ሊሆን ይችላል በካልቸር መለያየት ሊሆን ይችላል በተለያየ ምክንያት ለፍቺ እንትን ሆኖ እናገኛቸዋለን እዳ ሱሰኝነት ሱሰኝነት እንግዲህ የሲጋራ የጫት የማም አሁን ደግሞ የዚህኛው ትውልድ ደግሞ ምንድነው የሶሻል ሚዲያ ሶሻል ሚዲያው በጣም አርቲፊሻል ነገር ነው ያለው ይህኛው ደግሞ ጀነሬሽን እየወሰደ ያለው ሪል እውነት እውነታ አድርጎ እየወሰደው እና እሱም አንድ የሱሰኝነት አካል ነው እያስባለሁ። ሌላው የወሲብ አለመጣጣም ነው። አብዛኛዎቹ እንደኛ በተለይ ይሄ እዚህ ያለው ሰው የኛ ማህበረሰብ ስለሆነ ብዙዎቻችን የማንገልጸው ግን እኔ ባለኝ ልምድ እና ኤክስፒሪየንስ 80 ፐርሰንት ፍቾች ወስሚከናው ሰማንያ ፐርሰንት ዲሳትስፋይድ ናት። ለምን ዲሳትስፋይድ እንደሆነች አታውቀውም። በኋላ ፎርም ስትሞላ ምናምን ወይ የሆነ ምናምን በጣም ረጅም ሁለት ሶስት ሴሽኖች ስናወራ ማለት ለምን ደስተኛ እንዳልሆነች አልታውቀውም የገንዘብ ችግር አለ የለም ሰዓት ያከብራል አዎ ልጆቹም እንደት ነሽ ያውቃል አዎ ምናምን ይሄ እዚህ ብለሽ እንድታወጪው ነገር የለም ግን እንዲህ ዓይነት ይሄም ትምህርት ስለሚያስፈልገው ማለት የግድ መማማር ያለብን ስለሆነ ብዬ ነው ሁለተኛ ሚስት በእኛ እንትን ሁለተኛ ሚስት፣ ቅናት፣ በግልጽ አለመነጋገር ኮሚኒኬሽን በጣም በቃ በጣም ነው ያለው። ምንም ምንም ለማንነጋገረው ሚስትየው መታ እስኪ በቃ ባል ሽምጣና ውርቸው ምናምን ስላት ቢነጋገሩ ኖሮ በቃ ሶስትና አራት ዓመት ያበላሹትን ያጠፉትን ንብረት ያጠፉትን ልጆች ላይ የደረሰውን ጉዳት ስታየት በጣም ነው የሚዘገል ናቸው። ከወሊድ በኋላ የሚመጡትን ይሄ የሆርሞን የቅርጽ የምናምን እንትን አንድርሳ እንዳለማድረግ እንዲህ አይነት ነገሮች አሉ። ስንፍና፣ ቸልተኝነት አሉ፣ ብዙ ናቸው እንዳልኳቸው። ማለት ማህበራዊ ተጽዕኖውን ቀላል አይደለም። ማህበራዊ ተጽዕኖ ማለት ለምሳሌ ይሄ ደስ አይልም፣ እራሷን የፈታች ሴትና የሚጠራበት ስም በተለይ በኛ አካባቢ ጋለሞታ ነው የሚባሉ እና እንትኑ ደስ አይልም፣ የሆነ ሬስፖንስብል ያልሆን አይነት አድርጎ የማሰብ ቤተሰብ በጣም ዲስኮምፈርት አለው። ማህበራዊ ቀውስ አለው። በብዙ መንገድም ደግሞ ኃላፊነት ትወስዳለች ተብሎ ያለመገመጡ በጣም እኮ ከአቅም በላይ ሆኖ ሊሆን ይችላል። ፍቺ ከአቅም በላይ ከሆነ ማድረግ አይቻልም። የተጠላ ግን የተፈቀደ አይደል? የተባለ ግን እንደሱም ሆኖ ማህበራዊ እንትን አለው። ኢኮኖሚያዊ ችግርም አለው። የስነ ልቦና ጫናም ደግሞ አለው። በተለይ የፍቺ ፕሮሰሱ ራሱ በጣም ያፈሩ ነው ጥናቶች። በተለይ ደግሞ ወንዶች ምናምን አደግ ወንዶች ወንዶች ካሰብ ጀማት ጋር አይኖረን በአርባ ወት ዓመታቸው በነቢያት ዘመን የሚበስሉ ተብላል። ስለዚህ እነሱ እስከሚበስሉ እኛ ንበስል መብሰላችን ነው። ግን ይህንን አንደርሳለን። አሁን ሁልጊዜ ሞዴል ማድረገው እናቴ ነው እና በጣም በቃ እንዴት ማኔጅ የሚያደርጉበት መንገድ እንዴት፣ በእናቶቻችን ብልጠት ነው እንጂ በአባቶቻችን ብልጠት አይደለም። አብዛኛውን ወደኋላ ተመልሳችሁ ብታዩቸው እናቶቻችን እንዴት እንትናቸውን ማኔጅ እንደሚያደርጉን በነሱ ብስለት የነበረ መሆኑን ማለት ነው እና ገና ፕሮሰሱን ስናየው ከመጀመሪያው ጀምሮ ለመፋታት ስታስቢ ገና ጭንቀቱ መሀል ላይ በዛ። ሂደት በቃ በጣም ነው ደግሞ አቢውዝ የሚያደርጉት ይህንን አጋጣሚ ሲያገኙ የማታውቋቸው ቶተሊ በቃ የማታውቋቸው ሰዎች እንደሆኑ በጣም ማለት፣ ይሄ ኢጎ አላቸው። እኛ ናቹራሊ ናቹራል ነገሩን አንደርሳንድ ማድረግ ያስፈልጋል። አሁን ሴቶች ላይ ኢጎ ምናምን የለም ብዙ ይሄ እንደው ፍርድ ቤት አቁመኝ ከሷ ጋር ምናምን ይላል። በቃ ምንም እኮ ማለት አይደለም፣ በቃ ከአቅም በላይ ከሆነ ማለት ነው እና አእምሮአይም ስነልቦናይም ጫናዎች አሉት። በፍቺ ምክንያት ደግሞ እንግዲህ ልጆች በጣም ብዙ ግራ መጋባት፣ በተለይ ደግሞ ልጆች ላይ ያለው ጫና ብዙ ግራ መጋባት እንትን ይኖሯቸዋል። ይሄ የጊልቲ ስሜት ያላቸው ልጆች በእኔ ምክንያት የሆነ እናትና አባቴ የተለያዩት አይነት እንደዛ አይነት ስሜት ያላቸው ናቸው። ተገቢውን ፍቅር የሚያገኙ ልጆች አይደሉም። ራሳቸው እንደ ጎዶሎ የሚወስዱ ኮንፊደንስ የማይሰማቸው ከትርቴት ጓደኞቻቸው ጋር ምናምን ሲሆን ይሄ በጣም ደስ ብሏቸው ምናምን ሀሳባቸው የማይገልጹ ልጆች ናቸው። ኢኮኖሚያዊ ችግር ይገጥማቸዋል። የተወሰነለት ቀለብ አስር ሺህ ብር ምናምን ሆኖ ሶስት ልጅ ይዛ በቃ ያለው ስቃይ በጣም ከባድ፣ ጀማ ደስ የሚል አይደለም። ጫና ውስጥ ይወድቃሉ። ልጆቹ ደግሞ ከወላጅ ወይ እናት ምረጥ ወይ አባት ምረጥ ምናምን ይባላል። አባቱ ጋር ኢኮኖሚካል ፍሪደም ወይ የገንዘብ ነፃነት ምናምን ሊኖር ይችላል። ልጆች ስለሆኑ ደግሞ በጣም በማይጠቅም በነጌቲቭ ኢነርጂ ይሞሏቸዋል። አሁን ልጆቹ ዊኬንድ አይደል የሄዱት ለምሳሌ ወይ እናት ጋር የሆኑና አባት ጋር እናት ያው ዲሲፕሊን በሆነ መንገድ ለማሳደግ ጥረት ታደርጋለች። ከዛ አባትዮ ጋር ሲሄድ ዊኬንድ በሙሉ ቸኮሌት ነው ምናምን ነው መዝናኛ ምናምን እንዲህ እንዲህ በቃ፣ በዛ ላይ ደግሞ እናት እንዲ ስለፈለገች ነው ምናምን ብዙ ብቻ ብዙ ነጌቲቭ ኢነርጂ ነው ያለው። ከዛ በኋላም ለወንጀል ይጋለጣሉ። በጣም በሚያሳዝን ሁኔታ ለወንጀል ራሳቸውም ለወንጀል የተጋለጡ ይሆናሉ ወንጀልም የሚፈጽሙ ልጆች ደግሞ ይሆናል። አንድ እኔ ያጋጠሚ ምንድ ነው አምስት ልጆች ምናምን ያላት እና አራት ወንድ ልጆች እና ሴት እኔ ብዙም ስድስት አካባቢ ናቸው ልጆች አንዱ ህንፃ ወሰደች እና እንድትሰጥ ብዙም ፈቃደኛ ነው በጣም ነበር የተጨቃጨቋት። ሆነስ ግን የሆነ ልህ ምናምናምን ስላለው ስለነበረው ልጇን ልጆቹን ሰጠች አሉ እና

በጣም በቃ ኮንቲኑቲ ያለው እና እኔ ይህንን ለወንዶች ከማስረዳት ለሴቶች አስረድቶ ሴቶች እንትኑን እንዲቀንሱት ማድረግ የተሻለ ነው ብዬ ያስባለነ። አብዛኛውንም ደግሞ ሴቶች ማኔጅ ካደረጉት ብዙ ነገር ማኔጅ ይደረጋል፣ ብዙ ነገር ማኔጅ ይደረጋል። ይሄ ያስባለሁ ማለት እንትን ይመስለኛል። ናቹራል ነገርም ተፈጥሯዊ ነገርም ስለሆነ በዛ መንገድ እና እንደው የተወሰኑ ነጥቦችን ለመጠቃቀስ ምን ቢያደርጉ ሴቶች ምን ቢያደርጉ ትዳሩን ሴ ቢያደርጉታል የሚለው አንደኛውም መከባበር ነው። ብዙ ጊዜ አይታችሁት ከሆነ ወንድ ሪስፔክት መደረግ ይህ ዝም ብሎ ያንበሳ ያንበሳ አይነት ታይፍ አይደል ታይፋቸው ራሱ የጉልበት ባዮሎጂካልም እንትን ናቹራል እንትናቸው ሪስፔክት የመደረግ አይነት እንትን በብዙ መንገድ ማለት ነው። እንግዲህ ሪስፔክት ስናደርገው የእነሱን ነገሮች ፕሮፐርሊ ከማስተካከል ሊሆን ይችላል። በሚኖረን ኮሚኒኬሽን ሊሆን ይችላል። ኤኒቲንግ እንደዛ ማድረግ ከዛ የግጭት አፈታት ስልቶችን ማወቅ ነው። አሁን በቃ ልክ ትዳር የሆነ ግጭት ምናምን ሲመጣ አውቶማቲካሊ እ እኔም የሆነ ነገር ሀብት ሲያ እንት ንፈታ ብያ ነው ጅባስበው እንዴት ልቁረጠው ብለን ማሰብ የለብን። አሁን የአሁኑ ትውልድ የሶሻል ሚዲያ ትውልድም ስለሆነ እዛ ላይ የሚያየው ፊልም ይሄ ተቀነጫጨበ በጣም ቅጭ ቢሆን መረጃ ነው የሚኖረው፣ እና ትዳርም እንደዛ ይመስለዋል። ትዳር በቃ እድሜ ልክ የሚቀጠልበት ነው ማለት፣ ፍቺን እንደ ሀሳብ ራሱ እንትናችን ውስጥ ማሰብ እና ከመጀመሪያው ማሰብ የለብንም። እና እንዴት አድርገን ግን ግጭቶች ሲመጡ እንዴት አድርገን ነው የሚፈታ? ከአማቶች ጋር ስጠላ እንዴት ነው ግጭቱ የሚፈታ? ከወንድሙ ጋር ሲሆን፣ የገንዘብ ግጭት ሲሆን፣ የመኝታ ላይ ያለ ችግር ሲሆን፣ ስንልሆነ ባለሙያ ጋር የሚካሄደው ሽማግሌ ተጠርቶ ነው ምክር የሚደረገው፣ ምናምን ብሎ ግጭቱ የሚፈታበትን መንገድ እንትን ማድረግ ጥሩ ነው። በተቻለ መጠን ደግሞ ሴቶች ብዙ ትዳር የተሳካ ትዳር ካያችሁ ባሎች ሚስቶችን ይሰማሉ። በእርግጠኝነት አብዛኛዎቹ የተሳኩ እንትኖች የሴቶቹን ጭቅጭቅ ስታይ ምንድን ነው ልጆቹ እንደዚህ የሆነ ኳሳዩ አንዳንዴ ኳሳዩ አንጎሎ ሲሄድ አብሮ እያየጉት ታይፑ እንደዚህ ነው። በቃ ማለት ይሄንን አንደርሳል ማድረግ ይፈልጋል ማለት ነውና እንደሱ ነው። ግን ሴቶቹ በሞር ኢኮኖሚካል ነፃነት ያላቸው የሚሰሩ ሀሳባቸው የሚገልጹ የሚደማመጡ ሲሆን የበለጠ የተሻለ ይሆናል ብዬ አስባለሁ። ከዛ በኋላም ደግሞ ራሳችንን ደግሞ መጠበቅ እንትኑ ይሄ እንዴት እንደምታበጣም ምታነስ እንኳን ለወንዶች አላህ እኮ አራት የፈቀደላቸው ምክንያት ነው። ይሄኛው ይሄቺ ይሄኛው አይናቸው እንትን የአይናቸው ስጋ የተሰራው ከዚህ አካባቢ ከሽጥ ወይ ከዚህ አካባቢ ይመስለኛል የእነሱ እኛ ብርቅ ሴት ስታገባ ቁጭ ነው የሚል ሁሉ ነገራችን አለ። ፊላርጋችሁ ነ በ እስተብል በቃ ተረጋግተን ከዛ በኋላ የሚቀጥለው የልጅ እርግዝና ምናምን ከሆነ እሱ ነው ይሻቸው እነሱ ግን አውቶማቲካሊ ልክ ስትወልድና ትንሽ ወፈር ስትል ቀጠን ያለች እንፈልግ ነው የሚጀምሩ። በ አላህን በምክንያት ነው የፈቀደላቸው እንድንል ያደርገናል ማለት ነው አለ ናቹራሊ ብዙ እንትን እኔ ቀባ ጎኛ አንዷ መጣች በጣም ፓወርፉል ነው ባሉ አንድ ጊዜ ማለት በቃ አንድ ሴት የማይበቃቸው ናራል በሄ ተፈጥሯዊ የሆነ እንትን ያላቸው አንድ ጊዜም አራት ሚስት የሚያገባ ሰው አለ። ሶስት ቢሆኑ አይችሉኝም ማለት እንትኑን ማለት ነው። ተፈጥሯዊ የሆነ ፓርት ስላለው ይሄንን አንድርሳል ማድረግ ያስፈልጋል። ካሜራ ሳይሆን ብቻችን ስ ነገራቸው ብዙ ነገር አለ እንደዛ ነው እና ስለዚህ በአጠቃላይ አለመግባባት ሁሉ ደግሞ ወደ ፍቻ ያምራል። በቃ ሁልጊዜ አለ፣ ናቹራል ነው በቃ የሆነ ምግብ አልተመቸውም፣ ትጨቃጨቂያለሽ፣ ለልጆች ምናምን አልታጠብም ምናምን። በቃ በተቻለ መጠን ለመፍታት ጥረት ማድረግ ነው እንጂ በቃ ይሄ ዴይሊ የምንጨቃጨቁ ቀው ሩቲን ሁሉ ወደ ፍች ነው የሚል በቃ ፍችን እንደ አንድ አማራጭ ማየት ተገቢ አይደለም እያስባለሁኝ ለማንኛውም የተወሰነ ስለ ኦፊሴ ስለጀመርኩት ነገር ነግሬያቸው ስለ ራስሽ ትንሽ አውሬ ስለተባልክ የራሴ የቤቴን መርህ ትንሽ አውራቸዋለሁ ማለት ነው። የእኔ አዲስ መሐመድና ጓደኞቿ የጥብቅና ድርጅት ድርጅት ፈርም ሆኗል። አሁን አንድ ሁለት ዘርፎች ጨምሯል፣ ሽምግልና እና ቅድመ እና ድህረ ጋብቻ ማለት ነው። እንደ ሁልጊዜ ሁልጊዜ እየወሰድን ከምናፋታለው በቃ እንትናሉ ምናምን ከምንል እስኪ ባይደው ልጆቻችን ወላሂ በካፌርጅ እየወደቁ ነው። ይሄ ቀልድ ምናምን እንዳይመስላችሁ። በጊዜ በወቅቱ ማግባት ያለባቸው እህቶቻችን ሳያገቡ ምናምን እየቀሩ ነው። ቁንጅና እሷቸው ምናምን እውቀት አጥሯቸው ምናምን አይደለም። እሷ ያለችው ሴም ሲለው ነው የሚፈልገው ሰውዬ ያለዚህ ነው እንትኑ፣ መደላድሉ የለም። በቃ አብዛኛው እንትን አልተፈጠረም። ስለዚህ እንደው ይሄንን ለማድረግ ምንድነው ማድረግ ያለብን ብለን አንድ ሴሽን አዘጋጅተን ኦልሞስት ማኑዋል ደብል ቼክ ተደርጎ የተወሰነ ከጋፋ ጋር ወጥተናል አሁን መካንም ጋር ያወራን ነበር። ስለዚህ መጨመር ያለብን ሁሉ ጨምረን እየተሻለ አላማው ምንድን ነው? ትሬኒንግ ነው የሚወስዱት። ጥናቶች አርባ ስድስት ፐርሰንት ፍቺ ይቀንሳል ስልጠና ወስደው። ይሄ በትልልቅ ኢንዶኔዥያ ምናምን በቃ መጀመሪያ ጋብቻ፣ ቅድመ ጋብቻ ስልጠና ወስዳለች ካልተባለ በስተቀር አያጋቡሽም እዛ። ሸሪያ ፍርድ ቤት ሰርትፊኬት አታገኝ። ስለዚህ ፍቺም እንዳይል ስለሚቀንሰው ሪል የሆነ ተጨባጭ የሆነም ነገር ስለሆነ የኛ ግን ዓላማ ምንድን ነው እስኪ ብለን የሆነ ፎርማት ደብሎ ባለን ፎርሙ ደቀቅ ነው እና በአንድ ቀን 69 ሰው ሞርቶ ሌላል ስለዚህ አይ በቃ ጋባ ያርግ ነው እና መጀመሪያ የኛ ዝግጅት ይለቅና ከዛ በኋላ ይሄ ማለት በጣም ነው ፍላጎቱ ያለው ማለት ነው። እኛ ማረጅ ማድረግ ያቃተል እንትኑ ፎርሙ በጣም ዲቴል ነው የሰውየውን እድሜ ደረጃ የጤንነት ሁኔታ ማግባት የሚፈልገው ሰው መውለድ የሚፈልገውን የልጅ መጠን የሀብት ስታተሱን እንዲ ዲቴል ነገር አለው። ከዛ በተቻለ መጠን ትሬኒንግ ሲሰጥ አስር ወንድ ካመጣ ተቀራራቢ የሆነ ስታተስ ያላቸውን አስር ሴቶች አበ ትሬኒንግ ውስጥ እናስገባቸዋለን። በዛው ኔትወርክ እንዲያረጉ ድ ይፈጠራል ማለት ነው። ቀጥሎን ያሉ ሴሽኖችን በዛ መንገድ እያደረገን ምንቀጥልበት ይሆናል። ስለዚህ እድሉን እንድትጠቀሙበት ለማለት ነው። ስለዚህ እኔ ይህኛውን ፓርት ጨርሻለሁ። ፎርሞች አሉ፣ ስለ ሽምግልናና ሁለተኛ ሚስት ነገር አትፈልግኝ ያለች ንብር እዚህ ጋር ነው። ስለ ሁለተኛ ሚስት የበተናቸው ፎርሞች አሉ። ፎርሙን ሙሉት ስለሚጠቅም፣ ይህው ፎርም። አሁን አንዳንድ ጊዜ መተው የማንችለውን ነገር ትምህርት ነው መውሰድ ያለብን። እኔ አሁን በቃ ይመጣል። አብዛኛውን በቃ ከሁለተኛ ሚስት ጋር ያለው ወላሂ እንትን ብላችሁ በጣም በቃ ፕሮፐርሊ ማኔጅ ካልተደረገ እየፈጠረ ያለው ክራይሲስ ቀላል አይደለም። እዛኛው ቤት እና እዚያኛው ቤት አንድ በጣም የትልቅ የሚባል ሰው ልጅ ሁለተኛው ቤት ያለ ስታድር ምናምን የምትፈልግ ስለው የንትና ቤት ማቃረ ይላል። በጣም ዘግናኝ፣ ቀላል እንዳይመስላችሁ። ማለት ቅናቱን እንዴ በቃ ትሪት መደረግ ካለበት ትሪት በጊዜው መታከም አለበት። እናትየው ጤናማ ካልሆነች ቤቱ ጤናማ ይሆኑ ጤናማ ልጆች የሚወጡት ጤናማ የሆነ አትሞስፌር ያለበት ቤት። ይሄን ማወቅ አለብን። ስለዚህ አሁን እየሳኩ የሌላችሁ ራሱ የምትሰሙትን ስታማክሩ የምታገኙትን ከጓደኞቻችሁ ምናምን ያለውን ነገር ሙሉት፣ ፕሮፐርሊ ማኔጅ ይደረግ። በቃ ይህ እኛ ማለት ባላ ህግ ንክርክር ምንገጥም አይመስለኝም። ግን ከመጣ ደግሞ እንዴት ትሪት እናደርገው? መፋታት ነው ወይ መፍትሄው? ሰዎቹ እንደጠላት እንዲፈላለጉ ማድረግ ነው ወይ መፍትሄው? ይሄ አይደለም። እና ፕሮፐርሊ ማኔጅ ማድረግ እንድንችል ፐርፐዝሊ በዛ ምክንያት እየመጡ ናቸው እነሱን እናድርግና፣ ይህን ጨርሻለሁ። አመሰግናለሁ። አንድ ያጨብጭቡና ወደ ራሱ ት የእኔ የራሴ መርህ የቤቴ መርህ ማለት ነው። አልሐምዱሊላ ስድስት ልጆች አሉ። ማሻላ በጋብቻ ቤት ሀያ አንድ ዓመታችን ነው። ማሻላ መሮብ ማለት እንትን ይሄ ማለት ኃይለኛ አይነት እናት ነኝ ይመስለኛል። እኔ ለራሴ ማለት ነው። አንደኛ ቀቢግ ነበርኩኝ ፖሊስን ሳዝ ምናምን የኖርኩኝ የትም ላመጣው አልችልም። አይችልም ማለት ነው። ሁለተኛው ግን የምከተለው ምንድን ነው የእናቴን መረፍ በጣም የምከተለው በትዳር ሀያቴ ማለት ነው። ውጭ ያለ ህግነት ውጭ ያለ በተው ማለት ይሄ እምቢ ብሎ የሚመጣ ነገር አለው ማለት የማላስቀረው ግን በጣም መከባበር በጣም ነው። ናቹራሊ ባህሪው ትንሽ ቀዝቀዝ ያለ ነው። እሱ ግን ሞቅ ሞቅ ካለ ቦታ ላይ መኋላ ጠብቅ ያስጠጥቀዋሉ። ዝም ሲል ምናምን እንትኑን እኩል ሲሆን ማለት ነው። እንትን ቦታ መምረጥ ያስፈልጋል። ያኛው ሰውዬ ሞቅ የሚል ከሆነ እናንተ ሞቅ ብትሉ ምንም አይጠቅም። በቃ ሰጣ ገባ ውስጥ የምትገቡት አይጠቅምም ማለት ነው። ስለዚህ ይሄንን ደግሞ ከእናቴን ያየሁት እና እና ያለ ረሃማቸው ሁለት ዳገራ ደዋል አርባ ሰባት ዓመት በትዳር ሲኖሩ እኛ ሲጣሉ አይተናቸው አናውቅም። አስራ ሁለት ልጆች ወልደዋል ዘጠኝ በህይወት አለን። የሆነ ነገር ብሎ ስነስርዓት ሃጅማመድ ካለች እናቴ ዛሬ እናትሽ መቶባታል፣ አንድ ሰው እንዳይናገሩ ንለ ይሄ ነው፣ ይህንን ስርዓት ነው የምናውቀው። እና አባቴ ትንሽ ከተነጫነጨ ዛሬ ሐጂ ተንጫንጫዋል። እስቲ ውሃ አስገቡላቸው ሰውነታቸው ይታጠቡ ቀዝቀዝ። ስለዚህ አንዱ ሞቅ ሲል፣ አንዱ ቀዝቀዝ ማለት አለበት። በቃ ይሄ መርህ መሆን አለበት። በተቻለ መጠን በየቤታችን እንውሰደው ምንም አንጎዳም። በቃ እነሱ ሞቅ ሲሉ ይ ማለት ያንን ሳይክል እንዲጨርሱ እናደርጋቸው ሰው ከጨረሱት በኋላ አለን ቦታ ከፈለግን ውስጥ መኝታ ስንገባ ምናምን አለን የራሳችን ስርዓት ማለት ነው። ሰው እንደየቤቱ እንደየሰው ውየው ባህሪ እንደመጣበት ካልቸር ምና ስለዚህ ያንን አንደርሳንድ ብናደረግ ጥሩ ነው። ከዛ ውጭ ፋሚሊውን በጣም ሪስፔክት ማድረግ ማለት በቃ ምንም አልደራደርም ለድርድር አላቀርበውም። በቃ የእሱን ፋሚሊ በጣም የሆነ ነገር አቅሜ በፈቀደ መጠን ማለት ነው። ሁልጊዜ የሆነ አውቀዋለሁኝ ለምክር ብዙ ጊዜ ስለሚበላ ሰው አውቀዋለሁኝ ያንን ፓርት

ከዛ ወጡ የሚያማስልልኝ ስላልነበር ዘኪ ወጡ የሚያማስልልኝ አልኩት። ማዘር አኩርፎ ምንድን ነው ሰው እኔ ጓዳዋ እንዳልገባ ነው ወይ? እኔ እኮ የሚሰራልኝ አጥቼ በከራይ በለች። ከዛ በኋላ ማዘር ሰዋላይኩም ዛሬ እኮ እንግዳ አለብኝ። በቃ ተስተካክሎ ነው የሚጠብቀኝ፣ ትክክል ሆኖ ቤቴ ማለት ነው። እና አንዳንድ ጊዜ እኛ ነውር የመሰለን እነሱ ጋር ልክ የሆነ ምናምን ሊሆን ይችላል። ተቀራርበን ብንረዳው የምንጠቀምበት ማለት ነው ሶ እሱ መርህ ለእኔ ሰርቶልኛል። ከሰራላችሁ እናንተ የምትጠቀሙበት ጥሩ። ሌላው ጥፋት ሳጠፋ ይቅርታ ጠይቃለሁ። አሁን ብዙዎቻችን ምናምን የሆነ ባይደወይ ይውላችሁ እ ቅድም ሳልነግራችሁ ካለፍኩት ውስጥ ተጣልታችሁ ሳትፋት ሁለት ታርገት ቆዩ። ወላሂ ለምን እንደተጣላችሁ ይጠፋችኋል። ማለት አንዳንድ ጊዜ ተፋተው አምስት መኪና ድርሷት ምናምን ከዛ መጣቸ ምንድነው ማድረግ ሆነች እኔ ሁል ጊዜ አድቫይዝ የማረገው ልክ መተው ለፍች ምናምን ሲመጡ፣ እስኪ ሂዱና ተረጋግታችሁ አስባችሁ፣ ወይም ደግሞ መለያየት የሚያስችል ሁኔታ ላይ ከሆናችሁ ቤታችሁ ምናምናመች ከሆነ ተለያዩ። ይጠፋባችኋል ለምን እንደተለያያችሁ። ይሄ እኮ በጣም ኢዚ ነበር። በጣም ይሄንን እንዴት ምን ሆኜ ነው እስክትሉ ድረስ ማለት ነው እንትኑ እስኪ ይጠፋባችሁ የተጣላችሁበት ርዕስ እስክታጡት ድረስ ነው። ልክ ቤቱ ንብረቱ በጠበቃ በምናምን ብዙ ነገር ከወደመ በኋላ ብዙ ንብረት ሸሽቶ ያለ አግባብ ሰው እጅ ላይ ሆኖ ንብረታቸው ከወደመ በኋላ ትነቃላቸው። እና በተቻለ መጠን ሳይቻ እኮ ቢሆን ደግሞ ጥሩ ነው፣ ይቅርታ መጠየቅ። እኔ የሆነ ነገር በቃ ሶሪ ሶሪ ነው የበቃ፣ ይሄ ጥፋት ነው፣ እሺ ሶሪ በጣም ማለት ሲምፕል ሊመስል ይችላል ወርዲንግ እንኳን፣ ግን በጣም ብዙ ነገር ያደርገዋል ማለት ነው እንደገና እንትናቸውን መለየት ምንድን ነው ያስደስታቸው? ንጽህና። አሁን እንደ ሰዎቹ ታይ፣ ለንጽህና በጣም ሴንሲቲቭ የሆነ ሰው አለ፣ ለምግቡ በጣም ሴንሲቲቭ የሆነ ሰው አለ፣ ለመኝታው በጣም ሴንሲቲቭ። ታይፓቸውን መለየት እኮ ታይፓቸውን ከለያቸው በቃ ብዙ እናንተ፣ ከእናንተ በላይ ኩል የለም። ታይፓቸውን ለዩላቸው። ምንድን ነው ማለት፣ ስትቀራረቡ ፋሚሊ ላይ ምናምን እኛ አሁን የእኛን ቂቤ ለመልመድ በጣም ረጅም ጊዜ ነው። ሁለት አይነት ቂቤ ነበር የሚነጠረው። ሰው ምንም እኮ ችግር የለውም። እኛ ምስክን ለምዶ እሱ ምስኪ ለምዶ ይሸዋል አልነበረም ማለት ነው። ያ ምን ይፈጥራል? ትረስት ይፈጥራል፣ መተማመን ምናምን ይፈጥራል። ያ መተማመን ደግሞ ስተብል ትዳራችን ላይ ስተብል እንድንሆን የምንፈልገውን እንድንሰራ ምናምን ያደርገናል። በተቻለ በጣም ነጻ እንድንሆን ምናምን ያደርገናል። ያ መተማመን ያ ኮንፊደንስ ባሎቻቸው እምነት እንዲያደርባቸው ምናምን የሆነ ነገር ብዬ እንዲያስብ ምናምን ሰዎች ስለማታዩ ሄጂ ሰው ነው ነው። ስለዚህ ያ ንቀጥ ትረስት ባልሽ ላይ አይ በቃ ብትሄድም ይሄን ብትሰጣት እኮ እሷን ነግዳ ትርፋ ነው ታመጣው ብሎ እምነት እንዲያድርበት፣ አይ የትም እዚህ ጋር ተጋድመሽ ያገኝሽ አይ የኔ ሚስት እኮ እንዲህ ናት ብሎ ትረስት እንዲያድርበት ማድረግ ብቻ ለማለት ማይወዱት አለማድረግ ጥሩ ነው ብዬ ያስባለሁ። በአጠቃላይ የሆነው አንድ ነገር ሀቢብቲ ማለት እዚህ ግዜና አብዱ ገፋ። ልጆቻችሁ እንደ ፖሊስ ነው የሚያያችሁ እንደ ሐኪም ቤት ነው ናያችሁ። ሐኪም ቤት እንዴት ነው የምታይ ይመስላል? እንደ ሐኪም ቤት ዘበኛ ታኛለች። ስለዚህ አልሐምዱሊላህ በቃ ወደ ሐኪም ቤቱ ከተጠቀው ትንሽ የማሻሽለውን አሻሽዬ በቃ ሐኪም ቤቱ ትገባለን እያለ አመሰግናለሁ።